ሰላም። ጤና ይስጥልኝ። የእልፍኝ ወግ ቤተሰቦች እንደምን ከርማችኋል? ለዛሬ በጸሐፊ ማርቆስ የሻነው በ2005 ዓ ም አጼ ቴዎድሮስ የሺህ አመቱ ጀግና አጫጭር ታሪኮች በሚለው መጽሐፍ ላይ ካሰፈራቸው መሳጭና ለመስማት ደስ ከሚሰኙ የአጼ ቴዎድሮስ አጫጭር ታሪኮች ውስጥ ብትሰሙትና ቢሆን ብለን ያሰብናቸውን የተወሰኑ ታሪኮች እኛም እየቆራረጥን ለማቅረብ እንሞክራለን። ታዲያ በዚህ መጽሐፍ ውስጥ ያሉትን ታሪኮች ብታነቧቸው የምታተርፉባቸውና የምትደሰቱበት ስለሚሆን ሙሉ መጽሐፉን ታነቡት ዘንድ ቤተሰባዊ ምክራችን ነው። የባለ ሀገሩ ውለታ። ከሳ በወጣትነታቸው ዘመን በጦርነት ላይ ሳሉ ይሸነፉና አምልጠው በመሄድ አንድ ሰውዬ ቤት አንድ ወር ሙሉ ተደብቀው ይቀመጣሉ። ከዓመታት በኋላ ከትጌ መነን ጋርም ተዋግተው ድል እንዳደረጉ ወታደሮቻቸውን በየባለ አገሩ ቤት ገብተው እንዲያርፉና እንዲቀበሉ ትዕዛዝ ይሰጣሉ። አስራ ሁለት የሚሆኑ ወታደሮችም ካሳ ወቅት ደብቆ ባስቀመጣቸው ሰውዬው ቤት ገብተው ያርፋሉ። ሰውየውም ሊቀበሉ ቤቱ የገቡት ወታደሮች ስለበዙ በሌሊት ተነስተው ወደ ካሳ በመሄድ እየጮኸ አቤቱታውን ማሰማት ይጀምራል። ካሳም የሰውየውን ድምፅ ከርቀት ለይተው በማውቃቸው ወደ እሳቸው ያስመጡታል። ሰውየውም አንተ እገሌ የምትባል ሰው አይደለህ ብለው ቢጠይቁት አሁነኝ በማለት መለሰላቸው። ካሳም በሆነ ወቅት የዋለላቸውን ውለታ በዝርዝር ከተናገሩ በኋላ ወደ ጓዳ አስገብተው ከባለቤታቸው ከወይዘሮ ተዋበሽ ጋር አስተዋውቀው ጋበዙት። አንድም ወታደር ወደ ሰውየው ቤት እንዳይገባ ትእዛዝ ሰጡ። ለሰውየውም ሀያ ብር ስምንት በሬ፣ ስምንት ላም፣ ሴትና ወንድ አሽከሮች ሰጡት። በአካባቢውም ላይ አስተዳዳሪ አድርገው ሾሙት። የአዝማሪው ነገር ከእቴጌ መነን መማረክ በኋላ ልጃቸው ራስ አሊ ከጎጃም ገዢ ጋር ደጃዝማች ጎሹ ጋር በአንድነት ሆነው ካሳን ለመውጋት ወደ ደንቢያ ያዘመቱ ካሳም አንድ ላይ ተሰልፎ የመጣባቸውን ከፍተኛ ሰራዊት ነጣጥሎ ካልሆነ አንድ ላይ መውጋቱ አደጋ እንዳለው አመዛዘኑ እና ደንቢያ ለቀው ወደ ትውልድ ቦታቸው ቋራ ሸሹ። ራስ አሊም የካሳም መሸሽ እንዳዩ ደጃዝማች ጎሹን የደንቢያ ገዢ አድርገው ሾሟቸውና ወደ ጎንደር ተመለሱ። ደጃዝማች ጎሹም በነበራቸው የጎጃም ግዛት ላይ ደንቢያ በመጨመሩ በጣም ተደሰቱ። ደንቢያ ሆነው ጦራቸውን በየአካባቢው አሰማሩ። የራስ አሊን ርቆ መሄድ ያወቁት ካሳ ደጃዝማቾቹን ለመውጋት ጉራምባ ወደ ተባለ ቦታ ጉዞ ጀመሩ። ይህንን የካሳን ጦር መንቀሳቀስ የሰሙት ደጃዝማቾቹም ጦራቸውን ከያለበት ያለበት አሰባሰቡ። ጣፋጭ የሚባል የደጃዝማቾቹ አዝማሪም በተሰበሰበው ሰራዊት መሃል ገብቶ አያችሁትን የኛ ንብድ አምስት ጋሞች ሆኖ ጉራምባ ሲወርድ ያንጓብባል እንጂ መቼው ጋል ካሳ! ወርደት ጥመድበት በሽንብራው ማሳ በማለት በካሳ ላይ በግጥም ተሳለቁ። የካሳና የደጅ አዝማች ጎሹ ሰራዊት ውጊያ ጀመሩ። ደጅ አዝማች ጎሹም በፈረስ ላይ ሆነው እያዋጉ ሳለ በጥይት ተመቱና ወደቁ። ድሉም የካሳ ሆነ። በዚህም ጦርነት ካሳ ብዙ ሀብትና ምርኮኛ አገኘ። ጣፋጭ የሚባል አዝማሪም ተማርኮ ነበር እና ካሳ ፊት ቀረበ። ካሳም ምን ብለህ ነበር የሰደብከኝ ብለው ጠየቁት። አዝማሪውም አሳቋቸው እንዲምሩት በመፈለግ አወየ እግዜር ቁጣ፣ አወየ አምላክ ቁጣ፣ አፎ ወዳጁን ያማል ስራ ሲያጣ፣ ብትር ይገባዋል የአዝማሪ ቀልባጣ አጣ በማለት ገጠሙ። ካሳም ቂም ይዘውበት ስለነበር አዝማሪውም በራሱ ላይ የሰጠውን ፍርድ መሰረት አድርገው በዱላ ተደብድቦ እንዲገደል ፈረዱበት። ጦር በጉንጭ ሲያልፍ ከደጃዝማች ጎሹ ጋር በተካሄደው ውጊያ ላይ ባላምባራስ ጋልሞ የሚባሉ የካሳ ጦር አዛዥ ቆስለው ነበር። ሰውየውም የቆሰሉት ከደጃዝማች ጎሹ ጋር በተካሄደው ውጊያ ላይ ጉንጫቸው ላይ ጦር ተወግቶ ነበር። የወጋቸውም ጦር በአንደኛው ጉንጫቸው በኩል ገብቶ በሌላኛው ጉንጫቸው በኩል ነበር የወጣው። ባላምባራስ ጋልሞም የጦሩን ዘንግ በጥርሳቸው እንደነከሱ በፈረስ ጋልበው ካሳ ዘንድ መጡ። ካሳም እንዳያቸው ከተቀመጡበት በመነሳት ወደ ባላምባራስ ገልሞ ሄዱ። ሰውየውም ከፈረሳቸው ላይ አውርደው ደማቸውን ከጠረጉላቸው በኋላ የተሰካባቸውን ጦር ዘንግ ተሰብሮ ጉንጫቸው እየተቀደደ የጦሩ ጫፍ ብረት እንዲወጣ ተደረገላቸው። የካሳና የአዝማሪዋ ሙገት ባላምባራስ ገልሞ ከደጃዝማች ጎሹ ጋር በተደረገ ጦርነት ላይ ሸሽተዋል ተብሎ ተወርቶባቸው ነበር። አንዲት አዝማሪ ካሳ ፊት ቀርባ አይሸሽም ያልከው ገልሞ እንኳን ሸሸ፣ የደንቢያን ግራር እያበላሸ ብላ ገጠመች። ካሳም ወዳጃቸውን ባላምባራስ ገልሞን የሚያንኳሱ ሰውን የአዝማሪዋን ግጥም እንደሰሙ አብለሻለ እንጂ እውነቱን አላልሽም፣ በዙበት እንጂ ገልሞስ አይሸሽም ብለው በግጥም መለሱላት። ይህ በትር የእግዜር ነው ራስ አሊ ቁጥሩ እስከ መቶ ሺህ የሚደርስ የጦር ሰራዊቶች ይዘው ካሳን ለመውጋት ዘመቱ። ራስ አሊ የካሳን አነስተኛ ሰራዊት በርቀት አይተው ሰርገኛ እንዳንለው በዛ፣ ጦረኛ እንዳንለው አነሰ የሚል የንቀት ቃል ተናገሩ። ከጊዜ በኋላ ጦርነቱ ተጀምሮ ሲፋፋም የራስ አሊ ጦር መሸሽ ጀመረ። ራስ አሊም በናቁት ጦር መጠቃታቸውን ሲያዩ አፈገፈጉ። የተረፈውን ጦራቸውን ሰብስበው እንደገና ውጊያ ጀመሩ። ራሳሊ ያለ የሌለ ኃይላቸውን ተጠቅመው ቢዋጉም በካሳ ተሸነፉ። በዚህም ጊዜ ራሳሊ ይህ በትር የጊዜ ነው እንጂ የካሳ አይደለም በማለት ተስፋ ቁርጠው ወደ ደንበጫ በመገዝገዝ ማህደረ ማርያም ገዳም ገብተው ተሸሸጉ። አመጣለሁ ብሎ የካሳ ፈረስ ካሳ ራስ አሊን ድል ካደረጓቸው በኋላ ወደ መጡበት ለመመለስ በደጋ ዳሞት በኩል ሲያልፉ የአካባቢው ህዝብ አጠቃቸው። የአካባቢው ህዝብ በተከታታይ ውጊያዎች ከተዳከመው የካሳ ሰራዊት ፈረስ በቅሎ መማረክ ቻለ። በየጥሻው እየተደበቀና አፋፍ ላይ እየሆነ የጎሹን ደመኛ የአሊን ወደረኛ ትለቀዋለህን እያለ በመፎከር ህዝቡ በጣም አስቸገረ፣ በርካታ የካሳ ወታደሮች ገደለ። የአካባቢው ህዝብ ፈረስና በቅሎ መዝረፍ የተመለከተው ሌላ ህዝብም ፈረስና በቅሎ ለመማረግ በብዛት ይወጣ ጀመር። ያላሰቡ ችግር ያጋጠማቸው ካሳም በሆደ ሰፊነት የባላገሩን ተንኮል ሲታገሱ ቆዩ። የአካባቢው ህዝብ ጥቃት ግን ይበልጥ እየጨመረ ሄደ። በዚህም ምክንያት ካሳ ወታደሮቻቸውን ከህዝቡ ጋር ውጊያ እንዲገጥሙ ትዕዛዝ አስተላለፉ። በርካታ የአካባቢው ህዝብም ተገደለ። አንዲት ባሏ ከካሳ ወታደሮች ፈረስ ለመዝረፍ ከቤቱ ወጥቶ የተገደለባት ሴት በለቅሶ ላይ አመጣለሁ ብሎ የካሳን ፈረስ፣ ሳያርመው ሞተ የዘራውን ገብስ ብላ ገጠመች። አይዋጋም እንጂ ጠመንጃ ተኩሶ ካሳ ራስ አሊን ድል ካደረጉ በኋላ ደጃዝማች ብሩ የተባሉ የጎጃም ባላባት እጅ እንዲሰጡ ላኩባቸው ደጃዝማች ብሩም ሰቀው። ለካስ ተዘንብሏል ይሄ ሁሉ ጠጅ የሚል አንድ መስመር የግጥም ስንኝ ወደ ካሳ ላከ። ካሳም የግጥሙን አንድ መስመር እንደሰሙ እኔ ተጠጥቷል መስሎኝ ነበር እንጂ የሚል ግጥም ለደጅ አዝማች ብሩ ላጉላቸው።